በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በታዕካ ነገሥት በዓታ ለማርያም የመመራና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ለወተት ስብከት ደቀ መዛሙርት በየሳምንቱ የሚቀርብላቸው የባሕረ ሐሳብ ትምህርት ነው። አይንተ እግዚአብሔር፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ሰባኪያነ ወንጌል ሁላችሁም ፍጹም የእግዚአብሔር ሰላምታ ጠይቃችኋለሁ። እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳጠፋን ዕድሜ ለንስሐ ሰጥቶን ለዚህ ሰዓት ለዚህ ደቂቃ ያደረሰን የቤተልሔም ሕፃን፣ የድንግል ፍሬ፣ የግብፁ ስደተኛ፣ የቆሮንቶስ ባህታዊ፣ የቀራንዮው በግ፣ ለትንሣኤያችን ብርሃን የሆነው የድንግል ማርያም የአብ ልጅ። ስሙ የተመሰገነና የተወደሰ ይሁን። አቁራለ ተማዓት ማትንም የምታቀዘቅዝ ሳለ ተምረት ምረተን የምትለምን መዝገበ ሕይወት የሕይወት መገኛ የሆነች እናታችን ቅድስት ድንግል ማርያም ስሙ የተመሰገነና የተወደሰ ይሁን። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደ የክብራቸውና ማዕረጋቸው የተመሰገኑና የተወደሱ ይሁኑ። እንደ እግዚአብሔር መልካም ፍቃድ ባለፈው ሳምንት ውስጥ ስለ ባሕረ ሐሳብ ውስጥ የዲሜጥሮስን ታሪክ እንዲሁም ባሕረ ሐሳብ ማለት ምን ማለት እንደሆነ ባሕረ ሐሳብም ግዴታ ካህናት መማር እንዳለባቸው ከሆነ ከሆነ ደግሞ ምእመናንም ጭምር መማር እንዳለባቸው ምክንያቱም ደግሞ ባሕረ ሐሳብን ያልተማረ መምርም መነኩሴም ዲያቆንም መነኩሴና ዲያቆን እንዳይባል፣ ምክንያቱም ደግሞ እንደዛ ሆኖም ከተገኘ ምንጭ በሌለው ጉድጓድ ሰው በሌለበት ከተማ መንደር እንደሚመሰል አይተናል። ስለዚህ ባሕረ ሐሳብ መማር በጣም በጣም ጠቃሚ ስለሆነ ጊዜያችን ሰጥታችሁ መማር አለባችሁ። ምክንያቱም ባሕረ ሐሳብ የተማረ ሰው ቢሰደድ አጽዋማትና በዓላትን አይሽርም፣ ምን ቀን ምን ቀን እንደሚውሉ ያውቃልና ህዝቡም እንደዛው ነው። አለበለዚያ ግን ያልተማረ ሰው ባሕረ ሐሳብን ጠምጥሞ መነሳነሱን ይዞ ሲቆም ምዕመናኑ ባሕረ ሐሳብን ጠይቀን ተረድተን እንመለሳለን ብሎ ይሄዳሉ። ያልያዘ ከሆነ ተሳቀው ይመለሳሉና ባሕረ ሐሳብን መማር ግድ ነው። ሌላው እንደ ትናንትናው በካላንደር ማውጣት አይቻልም። ዛሬ ብዙ ከለንደሮች አሉና ባለፈውም እንደምታውቁ በሆሳይና ጊዜ ጾም የፈቱ አሉ። ስለዚህ ይህንን ከላንደር የመሰለ አብሶ ይሄ ተማሪያም የምትባለው ይህንን ከላንደርን ለመቀየር ሰው ደግሞ ሳይነቃ በሰው ውስጥ ማሰራጨት ስለምትፈልግ ከላንደርን አይተን እናስተምራለን፣ ከላንደርን አይተን እናወጣለን ማለት አይቻልምና ባሕረ ሐሳብን ልብ ብለን መማር ጠንቅቀን ማወቅ ይጠበቅብናል፣ ማለት ነው። ዛሬ የምንማረው ስለ ጥንታት ነው። ስለ ጥንታት እንማራለን። ጥንታት ሶስት ናቸው፤ ጥንተ ዕለት እሑድ፣ ጥንተ ቀመር ማክሰኞ፣ ጥንተ ዮን ረቡዕ ነው። ሰለስቱ ጥንታት ሀለው ውስተ ልበ ባህር እንድል ሊቃውንት የሊቃውንትን አእምሮ የሊቃውንትን ልብ ባህር ስለው። በሌላ በኩል ሰለስቱ ጥንታት አለው ለሰል በባህር ስል ሰለስቱ ጥንታት ያሉት እነዚህ አይደለም፣ ጥንተ ዕለት፣ ጥንተ ቀመር፣ ጥንተ ይሆን አይደለም። ሰንበተ ሰንበታት፣ ሬወተ ሰማይ፣ ሰንበተ ረቡዕ እነዚህ ናቸው። እነዚህ በሊቃውንት ውስጥ ብቻ ነው ያሉት። ይሄንን ወደፊት የምንማር ይሆናል። አሁን ግን በዚሁ ጥንታት ብለን በምን በምን ይዘው እንይዛለን ማለት ነው። የመምህራንን አእምሮ ልብ በባህር መሰለ። በባህር ውስጥ የሚበሉ የማይበሉ ተዋሲያን አሉ፣ የሚንቀሳቀሱ አሉ። በመምህራን ባህር ልብ ውስጥም ቅድስና ያለው እውቀት አለ ኃጢአት የሚሆንም እውቀት አለና በዚህ መሰለ። ምስጥር ኃጢአትና ምስጥር ጽርቅ ይገኛሉና አንድም ጥንታት ሰባት ናቸው። አሁን ልብ በሉ መጀመሪያ ሶስት ናቸው ብለን ነበረ። ጥንተ እለት እሁድ። ጥንተ እለት ማለት ዓለም የተፈጠረበት የመጀመሪያ ቀን ማለት ነው። ስለዚህ እሁድ ቀን ነው የተጀመረው። ጥንተ ቀመር ማክሰኞ አለ። ማክሰኞ ማለት ደግሞ ቆጠራ የተጀመረበት ነው። ይሄ አምስት ሺህ አምስት መቶ ሰላሳ ሁለት አንድ አብይ ቀመር የምንለው ቆጠራውን የሚጀምረው ምንጊዜም ማክሰኞ፣ ማክሰኞ ነው የሚጨርሰው ሰኞ ሰኞ ነውና፣ ጥንተ ዮን ራቡ አለ። ራቡ ማለት ብርሃናት ተፈጠሩበት። ኦን ዮን ማለት ፀሐይ ማለት ነው። ፀሐይ፣ ጨረቃ ከዋክብት ተፈጠሩበት ማለት ነው። አንድም ይልና ደግሞ ጥንታ ስንት ናቸው? ሰባት ናቸው ይላል። እነሱም እሁድ፣ ጥንተ እለት፣ ጥንተ ጽልመት፣ ጥንተ ብርሃን፣ ጥንተ መላእክት፣ ጥንተ ቅዳሴ። እሁድ ይሄንን ሁሉ ይባላል ማለት ነው። ጥንተ ጽልመት ማለት ጨለማ የተፈጠረበት እሁድ ስለሆነ ነው። ጥንተ ብርሃን ማለት ብርሃን የተፈጠረበትም በዛውን ቀን ስለሆነ ነው። ጥንተ መላእክት ማለት መላእክት የተፈጠሩበት በዚህ ቀን ነው። ጥንተ ቅዳሴ ማለት መላእክት ቅዱስ ቅዱስ ብለው ያመሰግኑትን ብርሃን ሲፈጠር በዚህን ቀን ስለሆነ ምን ይባላል? እሁድ፣ ጥንተ ጽልመት፣ ጥንተ ብርሃን፣ ጥንተ መላእክት፣ ጥንተ ቅዳሴ ይባላል። ማክሰኞ ጥንተ ሳኔታ ጥንተ አስተርእዮ ይባላል። ማክሰኞ ጥንተ ሳኔታ ማለቱ ከፍጥረት ማግስት ስለሆነ ነው። ፍጥረት ከተጀመረ በሁለተኛ ቀን ስለሆነ ሳኔታነቱ ለስነ ፍጥረት ነው። ጥንተ አስተርእዮ ማለት ደግሞ አምላካችን ፈጠራችን ባለፈው በስነ ፍጥረት ስን ስንማር ምን ብለናል? ላይት ጋባ ማይ ውስተ ሙዕላድ ወይ አስተሪ የብስ ይገለጥ አለ። መገለጥ የተጀመረው መገለጥ የብስ የተገለጠው ደረቁ መሬት የተገለጠው ሰኞ ስለሆነ ሰኞ ምን ይባላል? ጥንተ ሳኒታ፣ ጥንተ አስተሪዮ ይባላል ማለት ነው። ማክሰኞ ጥንተ ዘር፣ ጥንተ ልደት፣ ጥንተ ጥምቀት፣ ጥንተ ቀመሩ ለማቴዎስ ማክሰኞ ጥንተ ዘር ማለት ለታውቆል ምድር ዘራ ዘይ ዘራ በበዘሩ ወበጓሉ ወበበ ዘመዱ ወበጽጌሁ ብሎ ጌታ ዘሮችን እንዲበቅሉ ያደረገው ማክሰኞ ስለሆነ ጥንተ ዘር ይባላል። እንዲሁም ደግሞ ጥንተ ጥምቀት ስንል ባለፈው እንደተማር ነው፣ በቤት ማለት ነው፣ በትምህርት ቤት በክፍል እንደተማር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአምስት ሺ አምስት መቶ ሰላሳ አንድ ማክሰኞ ጥር አስራ አንድ ከሌሊቱ አስር ሰዓት በዘመነ ሉቃስ ተጠመቀ ብለናል እና ስለዚህ ጥንቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት የጀመረለን ጥምቀት ማክሰኞ ቀን ነው ማለት ነው። ጥንተ ልደት መጀመሪያ ጥንተ ልደት ነው የሚቀደሙ ጥንተ ልደት ጥንተ ልደት ደሞ ለምን ተባለ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በ5501 በዘመነ ማቴዎስ ማክሰኞ ከሌሊቱ 10 ሰዓት ተወልደዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ቀመሩ ለማቴዎስ ማለት ደግሞ ቆጠራ የተጀመረ አሁን ዘመነ 5532 አብይ ቀመርን ስንቆጥረው በአልቦ አበክቴ በዘመነ ማቴዎስ ማክሰኞ ይጀምራል። በ18 አበክቴ በ18 አበክቴ ሰኞ በዘመነ ዮሐንስ ይጨርሳል ማለት ነው። ስለዚህ የተጀመረበት ጥንቱ ይሄ ነቆጠራችን ማለት ነው። ራቡ ጥንተኦን ጥንተ ቀመሩ ለማርቆስ ጥንተኦን ማለት ፀሐይ የተፈጠረችበት ቀን ማለት ነው። ጥንተ ቀመሩ ለማርቆስ ማለት ማርቆስ ከማቴዎስ ቀጥሎ ማርቆስ ስለሚመጣ ማለት ነው። ሐሙስ፣ ጥንተ ወር፣ ጥንተ ፍስ፣ ጥንተ ቀመሩ ለልቋስ። ጥንተ ወር ማለት ጨረቃ ተፈጠረችው ሐሙስ ነው። ይሄ ማለት ባለፈው እንደተነጋገርነው ረቡዕ ለሐሙስ ነው፣ ማታ ነው። ተፈጠረችው ረቡዕ ማታ በባሕረ ሐሳቡ ሌሊት ይቀድማል። በትምህርታችን ሌሊት ስለሚቀድም ያ ሌሊት የማን ነው? የሐሙስ ስለሆነ ጨረቃ የተፈጠረችበት ጥንቷ ነው። ሁለተኛ ጥንተ ፍስ ማለት ደግሞ እስራኤላውያን ፍስ ብሎ የደስታ በዓል ብሎ የሚያከብሩት ሐሙስ ናት። ምንጊዜ ማለት ነው ዱሮም ሐሙስ ናት። አሁንም ከመጥቃችን ማግስት ጀምሮ ከመጥቃችን ማግስት ጀምሮ መቶ ዘጠና ቀንን ቆጥረን ለሊቱ 14 እንዲሁም ደግሞ በሰሞን ሕማማት ውስጥ ምንጊዜም ትውላለች እቺ ማለት ነው። አሁን ረሃሙስ ሐሙስ አይውልም። አሁን ወይም እሁድ ሊሆን ይችላል። ከሆሳይና ጀምሮ እስከ ቅዳሜ ስዑር ድረስ ትውላለች። አሁን ግን ዱሮ ያከብሩት ነበረች። ፍስ ሐሙስን አትለቅም። ሐሙስ ነበረች ማለት ነው። ሐሙስን ጥንተወር ፍስ ያልነው ለዚህ ነው ጥንተ ቀመሩ ለሉቃስ ማለት ደግሞ በሶስተኛው ግን በማቴዎስ ይጀምራል ብለናል በሁለተኛ አመቱ ማርቆስ በሶስተኛው አመቱ ሉቃስ ስለሆነ በመጀመሪያ ቀን ማቴዎስ ማክሰኞ ከዋለ ማርቆስ ረቡዕ ይውላል ሉቃስ ደግሞ ሐሙስ ይውላል በሶስተኛ አመቱ ለማለት ነው ዓርብ ጥንተ አዳም ጥንተ ቀመራ ለሰግር ነው ጥንተ አዳም ማለት አዳም የተፈጠረበት ማለት ነው። ጥንተ ቀመራ ለሳግር ማለት ደግሞ ዘመን በሦስተኛው ማቴዎስ ጀምረን በሦስተኛው ሐሙስ ከዋለ በዮሐንስ ደግሞ ይዘላል። አንድ ስለሆነ ማንን ዘለለ? ዓርብን ዘሎ ቅዳሜ ስለሚውል ጥንተ ቀመራ ለሳግር ስላሰገረ፣ ስለዘለለ ያንን የምናስብበት ቀን መሆን ነው ቅዳሜ ጥንተ እረፍት፣ ጥንተ ቀመሩ ለዮሐንስ ነው። ጥንተ እረፍት ማለት እግዚአብሔር ሰባት ስድስት ቀን ከፈጠረ በኋላ በሰባተኛ በአመሳ ቤት እለት አይረፈ እግዚእነ እምኩሉ ግብሩ ዘያዘ ይግበር እንዴ በዚህን ቀን አርፎ አፈጠ መፍረ መፍጠረን ትተዋለ። ለስጋውያን እረፍት የተገኘበት ስለሆነ ምን ተባለ? ጥንተ እረፍት ተባለ ማለት ያ ጥንተ ቀመሩ ለዮሐንስ ማለት ደግሞ ዮሐንስ ያችን 5500 ስንፈጥረው ረሃም ዓርብን ስለዘለለ ቅዳሜ ቀን ይውላል ማለት ነው። ዓለም ከተፈጠረ ዘመንን ቢቆጥሩ ሰባት ሺህ አምስት መቶ አስራ ሰባት ይሆናል። በፀሐይ በጨረቃ ሰባት ሺህ ሰባት መቶ አርባ ሰባት ዓመት ከዘጠኝ ወር ከአንድ ቀን ይሆናል። ከአዳም እስከ ልደተ ክርስቶስ ያለው ዘመን አምስት ሺህ አምስት መቶ ዘመን ነው። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወይ ዲግ ወይ እምወለተ ወለትከ ወይ ዲግ ውስተ መረብከ ወእትቤዘወከ በመስቀልየ ወበሞትየ እንድል ይህም ዓመተ ፍዳ ዓመተ ኩነኔ ይባላል። ዓመተ ፍዳ ወዓመተ ኩነኔ ይባላል። ጌታ ከተወለደ ወዲህ ያለው ዘመን ሁለት ሺህ ዐሥራ ሰባት ዓመት ይሆናል። ይሁም ዓመተ ሥጋዌ ይባላል ወዓመተ ፍጻመተ መዋዕል ፈናው እግዚአብሔር ወሎ ዋሄደ ወልዶ ወተወልደ እምብእሲት እንዳለ ቅዱስ ጳውሎስ፣ መላው ዓመት መላው ዓመተ ዓለም ይባላል። ዓመተ ዓለም ባለው ዓመተ ምሕረት የሚል አብነት ይገኛል። ወትባርክ አክሊለ ዓመተ ምሕረትከ እንዲል። ስለምን ዓመተ ዓለሙን ዓመተ ምሕረት አለው? ብሉ ሰው በዚህ ዓለም ሳለ ኃጢአት ሰርቶ ንስሐ ቢገባ ምሕረት ይቅርታን የሚያገኝበት ስለሆነ ነው። በእለተ ህሪት ሰማአከ ወበእለተ አድህኖት ረዳአከ ወናሁ ዮም እለተ ህሪት ወናሁ ይእዜ እለተ አድህኖት እንዲል እሊህም ሰባቱ ሺህ ከሰባቱ እለታት ተገኝተዋል። አለም ብሂ ሰባቱ እለታት ወተህቦን ለለአሃቲ እለት በባስርቱ ምኢት ዓመት ወውህቦ እግዚአብሔር ለእጓለ እምህያው ሰቡ መዋእለ ይነብር በድበምር እንድል ዮሐንስ ወንጌላዊም በተፈታ ሳብአ ማይተመ አርመመ ኩሉ ዘበሰማያት ወዘበምድር እንድል አዳም ሰባት ሺህ ስፈጽም መንግስት ሰማያት ይገባ ነበር ዘመን ተረፈሳ ብሉ ስምንተኛው ሺ ካልተፈጸመ ብሎ ነው። ደቂ ይነብሩ ፈላሲያነ በብሔረክ ነኪር ወይት ቀን ይወ ግብጽ አርባይተ ምእተ አርባይተ ምእተ አመተ እንዳለ እንዳለው ያለ ነው። ለዚህም መስፈሪያ መቁጠሪያ ሰባት መስፈርታት ሰባት አይዋዳት አሉት። ሰባት መስፈርታት ምንና ምን ናቸው ብሉ? ሳድሲት ሐምሲት፣ ራብኢት፣ ሳልሲት፣ ካልኢት፣ ኬክሮስ ዕለት ናቸው።

ኬክሮስ ስልሳ ሞስ ሲሞላ አንድ ዕለት ይሆናል። በዚህን ጊዜ በደቂቅነቱ አስራ ሁለት የነበረ ኬንትሮስ በስድስት ይሆናል። ኬንትሮስ ማለት በዘመናዊ ድግሪ የምንለው ማለት ነው። በደቂቅነቱ 12 ማለት 30 ድግሪ አንድ ኬንትሮስ ይባላል። ስለዚህ ሀያ አራት ሰዓት ማለት ሦስት መቶ 60 ዲግሪ ስለሆነ በደቂቅነቱ ማለት በሰላሳ በሰላሳ አስራ ሁለት የነበረ አሁን ስድስት ይሆናል ማለት፣ ጠቅላል ጠቅላል አድርጎ ስልሳውን አንድ ስልሳውን አንድ እያለ ቆጥሮ ማለት ነው። ሰላሳ ኬንትሮስ አምስት ኬክሮስ አንድ ጊዜ ይደርሳሉ። ሰላሳ ኬንትሮስ ማለት ሰላሳ ዲግሪ ማለት ነው። አምስት ሮ ኬክሮስ ማለት ደሞ አምስት ኬክሮስ ማለት ደሞ በ24 ስናባዛ አራት ስባዛ አምስት 20 ዜሮ ጽፈን ሁለት አለን ሁለት ስባዛ አምስት 10 10 እና ሁለት አስራ ሁለት አስራ ሁለት ደቂቃ ማለት መቶ ሀያ አስራ ሁለት መቶ ሀያ ደቂቃ ሆነ ማለት ነው። መቶ ሀያ ደቂቃ ማለት ሁለት ሰዓት ሁለት ሰዓትና ሰላሳ ኬንትሮስ አንድ ጊዜ ይገናኛሉ። አለ ቀኑን ብቻ እየቆጠረ ሌሊቱን እየተወ ማለት ነው። ሌሊቱን እዚህ ውስጥ አለ ብሎ ጠቅላል አድርጎ እንደሆነ ማስተዋል አለባችሁ ማለት ነው። ይህ አንድ ማዕረገ ፀሐይ ይባላል። ማዕረገ ፀሐይ ይባላል። በዚህን ጊዜ 98 ሱቅረታት ይከፈታሉ። 98 ሱቅረታት ማለት 98 ዕደ ብርሃን ፀሐይ ብርሃኗን ትሰጣለች ማለት ነው። በሁለተኛ ስልሳ ኬንትሮስ እና አስር ኬክሮስ አንድ ጊዜ ይደርሳሉ። ይህ ሁለት ማድረገ ፀሐይ ይባላል። በዚህን ጊዜ መቶ ዘጠና ስድስት ሱቅረታት ይከፈታሉ። እንዲህ እያለ እስከ ስድስት ሰዓት ይሄዳል። ወሶበ ይሰርቅ ፀሐይ እምነ ምስራቅ ይፈኑ ሎቱ እግዚአብሔር ብራነው በበንስቲት እንዲል የመጀመሪያ ሱቅረት ይዘጋል። ከዛ በኋላ የመጀመሪያ ስኩረት ይዘጋል። እንዲህ እያለ ይፈጽማል። ዚህ አስተጋብ ብራኖ በበንስቲት ዘአመገቦ በመድሎት እንዲል ከዚህ በኋላ ስድስቱን ስኩረታት እያበራች ትዞራለች። ጨረቃ ግን በሃያ አራት ኬንትሮስ በአራት ኬክሮስ አንድ ጊዜ አንድ ጊዜ ብራን ትሰጣለች በሀያ አራት ኬንትሮስ በአራት ኬክሮስ አንድ ጊዜ ብራንድ ትሰጣለች። ይህ ማለት ለመጀመሪያ ጊዜ ስታበራ 48 ነበረች። አንደኛውን ትቶ ሁለተኛ ሁለተኛ ቀኑን እያያዘ ስለሚሄድ 48 እና 48 98 ታበራለች። 98 ደቂቃ ማለት ነው። 98 ደቂቃ ነው የምትቆየው ማለት። አራት ኬንትሮስ ማለት በሀያ አራት ስታባዙት አራት ስባዛ አራት 16 ድጽፈና እንዳለን 6 ሁለት ስባዛ 8 ሁለት ስባዛ አራት 8 8 እና 1 9 96 ታበራለች ማለት 98 ታበራለች ማለት 98 ደቂቃ ታበራለች። በሁለተኛ ቀን ሁለቱን ቀን አንድ እያለ ነው ፀሐዩንም ሁለቱን ሰዓት አንድ እያለ እንደሄደ ጨረቃንም ሁለቱን ቀን አንድ እያለ ስለሚሄድ ነው። ስለዚህ በመጀመሪያ ጸረቃ የምታበራው ስል በሁለተኛ ቀኑ ወጣ ሰርቃ አድርጋ በሁለተኛ ቀኑ ስንት ታበራለች ማለት ነው? 24 ኬንትሮስ 24 ኬንትሮስ ማለት 4 ዲግሪ ማለት ነው። ሁለተኛ ደግሞ በ24 ዲግሪ ደግሞ ስንት ታበራለች? 96 ደብራን ታበራለች። 96 ደብራን ታበራለች። በዚህን ጊዜ ሰባት ሱቅረታት ይከፈታሉ። እቺ የጨረቃ ትንሽ ናት ማለት ሰባት ሱቁረታት ይከፈታሉ። በሁለተኛ በ48 ኬንትሮስ በ8 ኬክሮስ ሁለት ደብራን ታበራለች። ማለት በ48 ኬንትሮስ ማለት 48 ዲግሪ ላይ እቺ ደግሞ 98 እና 98 መቶ ዘጠና ስድስት ደብራንን ታበራለች ማለት ነው ጨረቃ። በአራተኛ ቀኑ መቶ ዘጠና ስድስት ደቂቃን ታበራለች። ሶስት ሰዓት ከአስራ ስድስት ደቂቃ እንደማለት ነው። በዚህን ጊዜ አስራ አራት ሱቅረታት ይከፈታሉ። እንዲህ እያለች በምላት እስከ አስራ አምስት በእጸፅ እስከ አስራ አራት እንዲህ እያለች በምላት እስከ አስራ አምስት በእጸፅ እስከ አስራ አራት ድረስ እየጨመረች ትሄዳለች። በአስራ አምስት ሙሏታን ፈጽማ ታስገኛለች ከዚህ በኋላ እያጸጸች ትሄዳለች ልበ አብድ የሐጽጽ ከመእንተ ወር እንዲል ይህ አስራ ሁለት ማዕረገ ወር ይባላል አስራ ሁለት ማዕረገ ወር ማለት አስራ ሁለቱ ሰዓት ሌሊት ማለት ነው ይህ ማለት በአስራ አምስተኛ ሙሉ ስትሆን ነው አስራ ሁለት ሰዓት የምታበራ በመጀመሪያ ቀን አርባ ስምንት ነው ብለናል አርባ ስምንትን በአስራ አምስትና አባዛ። በቤታችሁ በደንብ ቀስ ብላችሁ ስሩ። ሰባት መቶ ሀያ ደቂቃ ይሆናል። ሰባት መቶ ሀያ ደቂቃ ማለት ደግሞ ወደ ስልሳ ስለ ስልሳ አካፍልን ወደ ሰዓት ስንቀይረው አስራ ሁለት ሰዓት ይሆናል። ይህ ማዕረገ ፀሐይ ይላል። አሁን እዚህ ላይ ልብ በሉ፣ ቅድም ሁለቱን ሰዓት አንድ ማዕረገ ፀሐይ እያለ ሄደው ነበር። አሁን ግን አስራ ሁለቱን ማዕረገ ፀሐይ ማለት 12 ሰዓት ነው እያለን አይደለ? ይሄ ደግሞ ሰዓቱን ብቻ እየቆጠረ መሆኑን ልብ ማለት አለባችሁ። ደግሞ በአምጣነ ጽልመታ ከማሁ ብራና እንድን አስራ ሁለት ማድረገ ፀሐይ ማለትም 12ቱ ሰዓተ ማዕልት ማለት ነው። መላው 24 ሰዓት ነው። 24 ሰዓት ሰዓት 60 ኬንትሮስ ሆኖ አንድ ዕለት ይሆናል። ፀሐይና ጨረቃ ዕለትን ለማስገኘት ፀሐይና ጨረቃ ዕለታትን ለማስገኘት በዚህ ሲመላለሱ ይኖራሉ። ወሰሜው ለጽልመት ለሊተ ወለብርሃን መዓልተ ኮነ ምሴተ ወጽህባ ወጽባም ይላል። ወኮነ አሃደ ዕለተ ዕለት ብሂል ዘያስተዛው ጎሙ ለመዓልት ወለሌሊት እንዲል በሊም በወዲያኛው ዓለም ያሉት መላእክት በዚህ ዓለም ያሉ ቅዱሳን ያመሰግኑባችኋል። ከእሊህም በዚህ ዓለም ያሉ ምእመናን ሊያመሰግኑባቸው ሰባት ሰዓታት ተለይተዋል። ባለፈው በቤት እንደተማርን ወይም ደግሞ በክላስ እንደተማርን ሁለተኛ ዓመት የሆናቸው አንደኛ ዓመት እንኳን አልተማራቸውም። በስርዓተ ቤተ ክርስቲያን ውስጥ አንድ ሰው በቀን ሰባት ጊዜ መጸለይ ያለበት፣ እሱም ነግ፣ ጠዋት፣ ሦስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት 11 ሰዓት ነዋም፣ ወይም 3 ሰዓት መንፈቀ ሌሊት 6 ሰዓት በእነዚህ ሰባት ይሆናሉ። በአንዱ የጸሎት ጊዜ አስራ ሁለት አቡነ ዘበሰማያት አለ ብለናል። በአንዱ አቡነ ዘበሰማያት ደግሞ ሦስት ሦስት ስግደት አለ። ስለዚህ በአንዱ ጊዜ 12 ስባዛ 3 ሰላሳ ስድስት 12 አቡነ ዘበሰማያት አለ በሶስት ስግደት ስናባዛ 36 ስግደት አለው ማለት ነው። በ7 ስናባዛ 36 ስባዛ 7 252 ስግደት አለ። አንድ ሰው በቀን በሰባቱ ጊዜያት 252 ስግደትን መስገድ እንዳለበት ይናገራል። ይሄ ግዴታችን ስለሆነ ማለት ነው ወደኛው ዓለም መላእክት ሀያ አራቱን ሰዓት ያመሰግናሉ። በወዲህ ዓለም ያሉ ደግሞ ቅዱሳን ያመሰግናሉ። እኛ ግን እንደ ችሎታችን ሰባቱ ሰዓታት ሰባት ጊዜ እንድንሰግድ እንድጸልይ ተነግሮናል፣ ወይም ደግሞ ታዘናል። ሰቡዐ ለዕለት ሰብሀከ እንዳለ ክቡር ዳዊት ይህ ጉባኤ ነው። ይቆየን። ቀጣይ ደግሞ አይዋዳት እነማን ናቸው የምሉትን እናያለን። ከክላስ ከምትማሩት ይልቅ እንግዳው እዚህ ላይ ጣጠር እያደረግን ነው። ምክንያቱም እዛ ላይ እንደዚህ በሰፊው ብንማር ሰዓት አይበቃንም፣ የተሰጠን ገደብ ጊዜ አለና ይሄ ግን ብትመረቁ ባትመረቁ ብትወጡ፣ በደንብ ቤታችሁ ተቀምጣችሁ መማር ስለምትችሉ በዚሁ ይቀጥላልና ጠንክሩ፣ በርቱ። ትምህርቱ ላይ በደንብ ያዙ። አጥኑ በደንብ በደንብ ስሙ። አሁን በስልክም በትምህርትም እየተማራችሁ ስለሆነ ጠንክሮ ማለት እፈልጋለሁ። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብርና ምስጋና ለሱ ይሁን። ለቀጣይ ጉባኤም እግዚአብሔር አድርሰን። ወስብሐት ለእግዚአብሔር።